በካንሰር ታመምኩ። አሁን ደህና ነኝ እኮ እግዚአብሔር ይመስገን። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት። እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ ያንተን አገለግላለሁ አልኩት። ታሪክ ነው ከምር። ስብሃና አላህ። አላህ ምን ይሳነዋል? ሙሉ ታሪኩን ብትሰሙት ወላሂ ትደመማላችሁ፣ ትደነስሳላችሁ። በቃ ለካስ ስንታመም ለካስ የሆነ ነገር ሲጎለን የምንበሳጨው የሆነ ነገር ስንሆን ተስፋ የምንቆርጥበት ነገር፣ ሐኪም ቤት ሄደን ዶክተሮች ይሄ ነው በሽታችሁ ሲሉን ተስፋ የምንቆርጥበት ነገር። ብዙ ብዙ ነገሮች አሉ፣ ተስፋ ያስቆርጡናል። በቃ ግን ተስፋ ከመቁረጥ ማለት ነው ወደ ፈጣሪያችን ማልቀስ፣ መናገር። አሁን ማስተር አብነት እንግዲህ በካንሰር ታመመ። ከዚያም በኋላ ዶክተሮች ደግሞ እግርህን ከጉልበት በታይ መቆረጥ አለብህ አሉት፣ አልቆረጥም አለ። ወደ ማን ሄደ? ወደ ፈጠረው አምላክ ሄደ። እግሬን ከፈወስከኝ ቆሜ ላገለግልህ ቆሜ ከሄድኩኝ ላገለግልህ አለው ሃለው ይሄው እያገለገለ ነው፣ እየሰራ ነው። መልካም መልካም ነገሮችን በጣም ጥሩ ጥሩ በጣም ተቆጥረው የሚያልቁ ይኸውላችሁ፣ ቁስሉ ይሄ ነው፣ እግሩ ማለት ነው። አያችሁ፣ ጠባሰው ይሄ ካንሰር ነው። የወደደ ሰው ማለት ነው እንደዚህ ያደረገው። ያሳዝናል። እና ይሄ እንግዲህ ለእኛ ትምህርት ይሆነናል። እኔ እራሱ ይሄንን ሳይ ነው ያመንኩት። አሁን ሰዓት ላይ የምታምኑት ነገር ስለሌለ ማለት ነው። ይሄ ልጅ አቀናብረውት ነው እንዴ ብዬ ነበረ። እንዴ እግሩን እንደገና ጠባሳውን ሲያሳይ ምናምን አመንኩኝ ማለት ነው። እንደዚህ ሙሉ ታሪኩን እየተናገረ ነበረ። እንግዲህ በከፊሉ ያው ፈጣሪውን ቆሞ እያገለገለ ነው። መንገድ ላይ ተኝተው የራባቸውን የታመሙትን እያሳከመ የራባቸውን እያበላ እያጠጣ በቃ ምስኪኖችን በደንብ እየተንከባከበ ነው ያለው። እንግዲህ ውሸት አይደለም፣ በሚዲያ ላይ እያየን ነው። በጣም እያገለገለ ነው። አላህ እድሜውን ያርዝምልን የእሱን መሰሎች ደግሞ አለ ያብዛልን። እና ከዚህ በላይ ማገልገል ምን አለ? በጉልበቱ ሰውነቱን እያያችሁት ነው። እንደዚህ ድቅቅ ብሎ ቀጭን እየ ነው እንግዲህ ያያችሁት ግን በዚህ አቁም ይታገላል። እሱ ከኪሱ ባያወጣም እነኛም በፊተኞች ድሃዎች፣ ምስኪኖች እያመጣ ሚዲያ ላይ እንዲረዱ እያደረገ በሱ ሰበብ እንጂ ዝም ብሎ ሰው ከሜዳ አይደለም። ገንዘቡን ይዞት ለማን ልስጠው ለማን ልርዳ ለማን ምስኪን ልስጣ ቤት አቃቸው አለው አላቃቸውም የሚል ስንት አለ። እሱ ደግሞ ሚዲያ ላይ እያመጣ እነዛ ቅንቅን ሰዎች፣ ገንዘብ ያላቸው ባለሀብቶች እየረዱት ሰዎችን ይረዳል እና በጣም መልካም ሰው ነው። እንግዲህ የኛ ከሱ የምንማረው ተስፋ ያለመቁረጥን፣ ስንታመም፣ የሆነ ነገር ሲጎልብን፣ ንብረት ሲጠፋብን፣ ገንዘብ ሳናገኝ፣ ስራ ስናጣ፣ በተለያዩ ነገሮች ሁኑ ነገሮች ሲጎሉብንና የሆነ ነገር ስንበሳጭ፣ ልክ ወዳላህ ወደ ፈጠረን ጌታ ማልቀስን፣ ማዋየትን፣ ማማከርን ወላሂ እኔ ከሱ ይህን የተማርኩት በቃ ሐኪም ቤት ከደን ዶክተሮች ይሄ በሽታችሁ ይሄ ነው፣ ይሄን ካላደረጋችሁ አትድኑም፣ ይሄ ካልተደረገ በቃ ምንም ውጤት የላችሁም፣ ይሄን ያህል ጊዜ ቀራችሁ ምናምን ቢሏችሁ፣ ተስፋ አትቁረጡ። ልክ በትክክለኛ በቅን ልባችሁ ማለት ነው፣ በትክክለኛ ልባችሁ አላህን ለምኑት፣ ፈጣሪያችሁን ለምኑት። ልክ ማስተራብነትን ያዳነ ጌታ ደግሞ ለእኛም ጌታችን ነው፣ ያድነናል ይፈውሰናል። በቃ ልክ በትክክል ተለመን ነው ያረግልናል። እና ተስፋት ትቁረጥ ወይት ወንድሞች።